አሁን እጅ ታውን አስገብቻለሁ። ይሄው አንድ ስልክ ተደውሎብኝ ነው ተቋረጠው። ይሄው የሰካው ነው፣ ሰክቻለሁ፣ በቦታው መሰካካት ነው። ይሄው ቀዩን ሰክቻለሁ እንደምትመለከቱት። ይሄው ብዙም አላጠበቅም፣ ችግር የለውም እዚህ ላይ ይሄ እንጂ ለብዙ እውቅና የለም። እኚህም መደፈር ነው እንግዲህ መድፈር ነው። በድፈራ ነው ይሄን ጥገና የጀመርኩት በድፍረቴ ነው። የእውነት በአላህ ስጦታ ነው እንጂ ሳልማር ተምሬ አይደለም።

አልማጣቸውም እጅግ ችግር አለ ማለት ነው። ይቺ ትንሽ ተበላሽ ታብኛለች፣ ቺ ጥንቃቄ ማድረግ ትፈልጋለች። ባይ ዘ ወይ እሺ፣ መስመር ከተቋረጠች አይሰራም፣ ስዊቾች ብታረጉም ባታረጉ። እሺ፣ ፖዚቲቭ ነው የሚያደርገው። እሺ፣ ፖዚቲቭ፣ እሺ፣ ፖዚቲቭ መገናኘት አለባት ማለት ነው። እታላ ታያላ እች እ እቺ መስመርና እቺ መስመር መታየት አለባት። ገባች አይደል? አሁን እንግዲህ

ይሄ ጎርዳኩ እንደተመለከታችሁት Yeah.